አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ሦስት እጅግ በጣም ወሳኝ ወሳኝ ይሆኑ በተለይ በዛሬው እለት በጥቁር ገበያና በባንኮች መካከል ያለውን ሰፊ ልዩነት በማጥበብ በውጭ ምንዛሪ መበደር የሚያስችል አሰራር ስለመዘርጋቱ አመሻሹን ከመንግስት በኩል መግለጫ ወጥቷል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላው መረጃችን ከዚህ በፊት በአዲስ አበባ ከተማ ተጥሎ የነበረውን የደንብ ማስከበር ቅጣትን በተመለከተ አዲስ መረጃ ተሰምቷል። በዚህም ባለስልጣን መስሪያ ቤቱ ማስጠንቀቂያ አውጥቷል። ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላው መረጃችን ከገንዘብ ዝውውር ጋር በተያያዘ አስገዳጅ የሆነ መመሪያ ስለመውጣቱ መውጣቱ አመሻሹን ከመሠረት ሚዲያ በኩል የደረሰን መረጃ ይጠቁማል። ይህ መረጃ ምን ይመስላል? ሙሉ ዝርዝሩን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቀጥታ ወደ ዝርዝር መረጃው እናምራ። እንግዲህ ክብራን ተመልካቾቼ ከሰዓታቶች በፊት የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በሀገራችን ኢትዮጵያ በተለይ የማክሮ ኢኮኖሚ ማሻሻያን ትግበራ ሀገራችን ኢትዮጵያ ተግባራዊ ካደረገችበት ዕለት አንስቶ የተለያዩ አዳዲስ ፖሊሲዎች ይፋ ቢደረጉም በዛሬው ዕለት ግን የኑሮ ውድነትን ሙሉ በሙሉ መቀነስ የሚያስችል አሰራር ስለመዘርጋቱ ሙሉ መረጃ ወደ እናንተ አድርሰናል። ታዲያ በዚህ ሰዓት የወጣው መረጃም በጥቁር ገበያና በባንኮች መካከል ያለውን ሰፊ ልዩነት በማጠበብ በውጭ ምንዛሬ መበደር የሚያስችል አሰራር ስለመዘርጋቱ አመሻሹን ከመንግሥት በኩል የወጣው መግለጫ ይህን ይመስላል። የውጭ ምንዛሬ አስተዳደር ማሻሻያ፣ በአምሳ ዓመታት ውስጥ ለመጀመሪያ ጊዜ የውጭ ምንዛሬ ተመን በገበያው እንዲወሰን መደረጉ ተነግሯል። በዚህ ማሻሻያ ከዚህ ቀደም የነበረው ንግድ ባንኮችና በውጭ ንግድ ላይ የተሰማሩ ባለሀብቶች የሚያገኙትን የውጭ ምንዛሬ ለብሔራዊ ባንክ እንዲያስተላለፉ የሚያስገድድ አሰራር እንዲቀር ተደርጓል። የውጭ ምንዛሬ አገልግሎት የሚሰጡ ቢሮዎች ወደ ሥራ እንዲገቡ በመደረጉም የውጭ ሀገር ገንዘቦችን መሸጥና መግዛት ቀላል እንዲሆን ማስቻልም አቶ ማሞ ምህረቱ ገልጸዋል። ከዚህ በተጨማሪ ኢትዮጵያ ውስጥ ያሉ የንግድ ድርጅቶች ከውጭ ሀገራት በውጭ ምንዛሪ መበደር የሚችሉበትን አሰራር መዘርጋቱን ነው በዚህ ሰዓት የወጣው ሪፖርት ያስነበበው። በአጠቃላይ የውጭ ምንዛሪ አስተዳደር ላይ ስር ነቀል የሚባል ለውጥ ማምጣት ተችሏል ነው ያሉት። ይህ ማሻሻያ በኢኮኖሚ ውስጥ ያለውን የውጭ ምንዛሬ ፍሰት በማሳደግ የውጭ ምንዛሪ የሚፈልጉ ቢዝነሶች በቀላሉ የሚገኙበትን እድል ፈጥሯልም ብለዋል። በመደበኛና በትይዩ ወይም በጥቁር ገበያ መካከል ያለው የውጭ ምንዛሬ ተመን አሁን ላይ በከፍተኛ መጠን መጥበቡንም ገልጸዋል። ከማሻሻያው በፊት በዚህ ዓመት የሸቀጦች ወጪ ንግድ ገቢ በ119 በመቶ፣ የአገልግሎት የውጭ ንግድ ገቢ በ23 በመቶ፣ ከውጭ ሀገር በሐዋላ የሚላክ ገንዘብ በ22 በመቶ፣ እንዲሁም የውጭ እርዳታ በ93 በመቶ ማደጉንም ተናግረዋል። የብሔራዊ ባንክ መጠባበቂያ የውጭ ምንዛሬ ክምችት ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ በፊት ከነበረው በ235 በመቶ ማደጉንም የባንኩ ገዢ አቶ ማሞ ምህረቱ ማስታወቃቸውን አመሻሹን የወጣው ሪፖርት አስነብበዋል። ይህ በእንዲህ እንዳለ ከዚህ በፊት በአዲስ አበባ ከተማ ተጥሎ የነበረውን የደንብ ማስከበር ቅጣትን በተመለከተ ባለስልጣን መስሪያ ቤቱ ከደቂቃዎች በፊት ማስጠንቀቂያ አውጥቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን በከተማዋ የደንብ መተላለፍ 69.8 በመቶ መቀነሱን ገልጸዋል። ስራ አስኪያጁ ይህንን የተናገሩት ትናንት በተካሄደው የባለስልጣን መስሪያ ቤቱ የ2017 በጀት ዓመት እቅድ አፈጻጸም የግምገማና የውይይት መድረክ ላይ ነው። የባለስልጣን መስሪያ ቤቱ ምክትል ስራ አስኪያጅ አቶ ከፍ ያለው ታደሰ በበኩላቸው በተያዘው አመት በአዲስ አበባ ከተማ የደንብ መተላለፍ መቀነስ ቢችልም አሁንም የደንብ ጥሰቶች መኖራቸውንም ተናግረዋል። አክለውም በከተማዋ ጨለማን ተገን በማድረግና ቀንም ህገወጥ ግንባታን እየተከናወነ መሆኑን ገልጸው ህገወጥ የመሬት ወረራና ግንባታ ካለፉት አመታት አንጻር በተያዘው አመት መቀነስ መቻሉንም ገልጸዋል። በአዲስ አበባ ከተማ ውስጥ ሰባ ሁለት ወንዞችን ከብክለት ለመከላከል ውስጥ ለውስጥ በመሄድ ቆሻሻ የሚለቁ ቱቦዎችን መለየት ሰፊ ስራ ሰርተናልም ብለዋል። በዚህም በተደረገ ቁጥጥር ከብክለት እንዲቆጠቡ የተነገራቸው ተቋማት ከድርጊታቸው ባለመቆጠባቸው በተደጋጋሚ መቀጣወታቸውንም አውስተው አሁንም ቢሆን ከፍተኛ የሆነ ጥንቃቄ እንዲያደርጉ ሲል አመሻሹን የወጣው ሪፖርት አስነብበዋል። በሌላው መረጃችን ከገንዘብ ዝውውር ጋር በተያያዘ አስገዳጅ የሆነ መመሪያ ስለ መውጣቱ ከመሠረት ሚዲያ በኩል አመሻሹን የወጣው ሪፖርት አስነብበዋል። ባለሀብቶች ገንዘባቸውን ከሌላው ባንክ ወደ ስንቄ ባንክ እንዲያዘዋውሩ ማስጠንቀቂያ እየደረሳቸው መሆኑን ከደቂቃዎች በፊት መሠረት ሚዲያ ይፋ አድርጎታል። የተባለውን አድርጎ የማይገኝ ነጋዴ ወይንም ባለሀብት እንዲሁም ኢንቬስተር የተሰጠው የስራ ፍቃድ እንደሚነጠቅና ከባድ እርምጃ እንደሚወሰድበት ነው ሙሉ ሪፖርቱ ያስነበበው። ከዚህ ጉዳይ ጋር ተያይዞ የተለያዩ መረጃ ሰጪዎቻችንን ለማነጋገር ሞክረናል። ነገር ግን ያለው መረጃ አሁን እንደተባለው ያክል ሳይሆን የተወሰነ ለውጦች ይኖራሉ። ዞሮ ዞሮ አሁንም አጣርተን መረጃውን በድጋሚ ወደ ሌላ ጊዜ የምናደርሳችሁ ይሆናል። ይህን መረጃ እንግዲህ ከመሰረት ሚዲያ በኩል የደረሰን ስለመሆኑ ተመልክተናል። በመጨረሻም የቫዝሊን ምርትን በቀጥታ ወደ ኢትዮጵያ ለማስመጣት ያገኘነው እድል ለኛ ትልቅ ለውጥ አምጭ ነው። ከዚህ በላይም ደግሞ ሸማቾች የሰውነት ቆዳን ለመንከባከብ ጥራቱ አስተማማኝ የሆነ ምርት እንዲያገኙ ያስችላል በማለት የዩኒቨርስቲ ኢትዮጵያ ዋና ስራ አስኪያጅ አቶ ነሲቡ ተመስገን ተናግረዋል። ይህ መርሃ ግብር በይፋ የቫዝሊን ምርቶች የሚተዋወቁበት ከመሆኑ በተጨማሪም በዘመናዊ የምርት ሂደት በከፍተኛ ጥራት ለገበያ የቀረቡ የቫዝሊን ሎሽን ምርቶችን ለኢትዮጵያ ገበያ የቀረበበት ነበር። በዚህ ደማቅ ስነ ስርዓት ላይ ተሳታፊዎች ቫዝሊን ያለውን ከፍተኛ ጥራትና የቆዳ እንክብካቤ አቅም በአይናቸው የመመልከት አጋጣሚን አግኝተዋል። ይህ ቫዝሊን ከታዋቂዎቹ ምርቱ ጀምሮ እስከ አጠቃላይ ኢንተርናሲቭ ኬር የሎሽን ምርቶች ድረስ የቆዳ ጤና ሲታወስ ቀድሞ የሚታሰብ ምርት ሆኖ ቆይተዋል።